እሺ ሸንቁዬ፣ ምን አነሰ? ምን ልጨምር? አሁን እዚህ ላይ የቀነስ ወይስ ጨመር ነው? ምን ማለት ፈልገሽ ነው? አንዳንዱማ እኮ ምግቡ መንገድ ነው የሚያደርገው በላይ ይገባል በስር ይወጣል። እንዳንተ ደግሞ በልቶ የሚጠጋው ሰው ደግሞ ይሄው እንዳንተ ድንቡሽቡሽ ይላል። ሌላውማ ይሄው በላይ ይገባል በስር ይወጣል። አንቺም እኮ የሆንሽ ቋንጣ ነገር ነሽ። ደግሞ ደህና ሰውነት እንዳለው ሰው ሌላ ሰውን ስትተቺ ትንሽ። አንቺማ ገና ለገና ይህን ስለተከልኩ ደምሽ ፈልቷል እኮ ደህና። ትንሽ ቀን ነው፣ እያንዳንድሽ ጠራርጌሽ ነው ማስወጣሽ። እኔ ምለው ይቺ ልጅ እዚህ ቤት በዘመር ነው የመጣችሁ አልተባለም እንዴ? በዛ ሙድ ነው ምን? እኔ እንግዲህ ማቀይ ጋሽ ዘመድ መሆኗን ነው ከኋላ የመጣ አይና ወጣ ሆነ እንጂ ነገሩ። ኧረ አራት ሺ ፍረስ አንድ ሴት ይሁን። ቆይ ከኔ ጋር ያለች ችግር ምንድን ነው? ሜሪ ማዘር ለቅሶ ብለው ክፍለ ሀገር ሄደዋል። ስለዚህ ስለዚህ ትዬ መሄዳቸውን አይተሽ መፈንቅለም ማወራነት ልታካሂጂ ነው። እንግዲህ ለጊዜው ይህን ቤት ማስተዳድረው እኔ ሬ ነኝ። ለማስተዳደሩማ ማን ብሎሽ? ደሞ እኮ ትይዬ ለሁለት ቀን ሄዱት። ያው ወንበሩ ውስዋስ እንዳይሆንብሽ ብዬ ከዚሁ ቀደም አርጌ ልንገርሽ ብዬ ነው። አይ አፍሪካ ውስጥ መኖር እንዲሁ ወንበራቸውን በቀልድ ይተዋሉ ብለሽ ነው? ለሽንት እንኳን ሲነሱ ወንበራቸውን አያምኗትም። እሱን ያዝልኝ ሸንቁዬ፣ ለዚያውም ጽፍንግ አደገኗ። እየቀለድኩ አይደለም። ቤቱ ደግሞ ስርዓት አቷል። ስለዚህ መቀየር አለበት። እስኪ ስርዓቱን እንታዩና፣ መጀመሪያ እናንተ ተቀየሩ። ስለ ስርዓት ምን እንደሆነ ሳታውቂ ስነ ስርዓት ስለመያዝ ስታወሪ ትንሽ አይከብድም? ቆይ ግን፣ አንቺ እንደፈለግሽ አፍሽ እንደከፍቺ ማን ነው መብት የሰጠሽ? ስርዓቱ ልበልሽ። ዳሩ የሚጎርሰው ሰው ሳይኖር አፋችንን ከፍተን ብንውል ምን ዋጋ አለው? እኔ የምለው ሸንቅዬ፣ ወይ የጠቡ መቼ ነው ግን? አባታችሁ ማለት የእኔም አባት መቼ ነው እዚህ ቤት ለመኖር የሚመጡት? አባታችሁ አባታችሁ ስትይ ሰማሁ ልበል? እየቀለዳችሁ መሆን አለበት ሌላ እህት አባቷን ቤቷ ማምጣቷ ነው ቀልድ ወይ አንድ ፊቱን ለምን ተደራስታችሁ ቤቱን አትወርሱትም ቀድማች ወራችሁን ቤት በኩል እንረሳችሁ ጉዳ ይረሱሽ እሺ አሜን አብሮ ይውረረን አሁኑት በጣም በዛሽ ገና ለገና ማዘር ክፍለ ሀገር መሄዳቸውን አውቃችሁ ነው አባታችሁን የምታመጡት ሲጀመርም የፍርቱና አማትም ስለዚህ ነገር እኮ ያውቃሉ እኮ ሰዓት አትበልብ ማከደዛ ትይ። በነገራችን ላይ ሸንጉዬ ስለ ማጌጥ ማጌጥ ታቃለ አራኔ አላውቅም። አንቺኩ የዚህ ቤት ተራ ሰራተኛ ነሽ። ቆይ እንዴት በዚህ ልክ ትናገሪኛለሽ? ስማችን ነው እንጂ ተለያዩ፣ ግብራችን አንድ መስሉኝ። ይሄ ማለት ሁለታችንም ፓራሳይቶች ነን ብዬ ነው። ያው የኔ ካንቺ የሚለየው ጥገኛ ፓራሳይት መሆኔ ነው ገንዘብ የዛሬን ቀን እዚህ ቤት ካደርሽ እኔ ብሬ አይደለሁም። እሺ ገንዘቡ ደግሞ ማለት ነው አባት ሆናለ እንግዲህ፣ ብሪቱ ገንዘቡ ልክ እንደኔ ጠባለች ዱብ አለ እንደሆነ ማለት ነው። ስምንማ ሸንቃጤ፣ የድሮ አባቶች አውጣት የእውነት በስምክ ውስጥ እኮ የወደፊት እጣፈንታን የሚያውቁ ነው የሚመስለኝ። እስኪ ያስበው ብሪቱ ገንዘቡ እንደገና ደግሞ ጠበለት ዱብ አለ። ይህስ ደግሞ ሸንቄ! ውይ ውይ ውይ! ዛሬማ ብታይ ጭራን ያስፈቀልናት እንዴ! አባታችሁ ሊመጣ ነው ስላት ብታይ እንዴት እንዴት እንዳረጋት ብታይ። እኔ በጣም ጨንቆኛል። እታለም፣ በዚህ ሰዓት አብራይን ብትሆን ደስ ይለኝ ነበር። ቆፍጠን በይ እንጂ ብሪቱ። እንኳን አላመታ የቤቷ አዛዥ ካልሆንኩኝ እያለች ነው። ባይሆን አንቺም የአልጋውን ነገር አስቢበት። አንቺ ደግሞ ምን እያልሽ ነው? አልጋ ወራሽሽን ሽሽን አላመንኳትም። ነገሩን ሁሉ ድብልቅልቁ እንዳታወጣው በጣም ሰግቻለሁ። አሁንስ በወጣና በለየለት እና? ቤተሰቦችሽን ሚስት ነኝ ብለሽ ከዋሸሻቸው በኋላ ድጋሚ ገረድ ነኝ ብለሽ ልትነግራቸው ነው? እባክሽ ይሄ ገረድ የሚለውን ቃል አጠገብ አትጠቀሚ። ቀድሞ የተጠቀሙበት እነሱ መስለውኝ። ሲጀመር እነሱ ያላፈሩበት እኛ ለምን እናፍራለን? ሰራተኛን እንደ ሰው ሲቆጥሩ ያየሁት እትዬ ብቻ ናቸው። እታለም ከድሮም ልዩ ሰው ናት። ይገርምሻል ያኔ እዚህ ቤት ገና ስመጣ ከደሞዝሽ ውጪ ባለው በእኔ ሂሳብ ነው ብላ ጋቢያ ወታ የሚያስፈልጉኝን ነገሮች በሙሉ ገዛዝታልኝ፣ በራሷ ገንዘብ ይዛልኝ መጣች። ያኔ እንደዛ ቆንጆ ሁኜ ታዲ ራሱ ሲያይ ሰራተኛ አልመሰልኩትም ነበር። ሰላም ሰላም። ይቅርታ፣ ዘመድ እንደሚመጣ የማያል ነገረችኝም ነበር። ኧረ እኔ እንግዲህ አይደለሁም፣ ሰራተኛ ነኝ። ምን ነው? ምንም። ያኔ ለመጀመሪያ ጊዜ ሲያይሽ ነው ፎንቃሽ የገባለት። ማለቴ ልክ እንደ እኔና እንደ ወንድምሽ ማለት፣ ወንድምሽ ልክ መጀመሪያ ሲያይ ሞናን ይዛ ስጋ ለብሳ ነበር የመሰልኩት። እንደዛ እንደመሰለው አንቺ በምን አወቅሽ እንዴ? አንቺ ደግሞ በአስተያየቱ ነው። ማለቴ ባይኑ ቀላል ወደቀብኝ መሰልሽ። ደሞ ይልሽ፣ በሰውነቷ አለ። ወደቀብኝ ያልኩሽ። እሺ ግን ከዛስ? ከዚያ ምን ለነገሩ ከዚህ በኋላ ያለው መገመት አቅተኝ። ልክ ማማ ሲተኙ ጠብቆ ቀስ ብሎ ወደ መኝታ ክፍልሽ መጣ። ምን ሊያደርግ? እሱንም አንቺ ንገሪኝ እንጂ እንዴ። እኔ አይደለሁም እንደሚመጣ አውቄ ተቀባብቼ ሽቶ ምንን አልጋ ላይ ቁጭ አልኩት። እኔ ነኝ እንዴ? አረን፣ ያልተቀባባው እሱማ ወደ አልጋ ስትሄጂ የምትኳኳዩው ብሪቱ አይደለሽ? ማታ ሳይሆን ቀኔ፣ እሱን አልጋ እያነጠፍኩለት ነበር የመጣው አሁን ወደ ከፍተው ይገባን ይመስለኛል። መቼም እርግጠኛ ነኝ፣ ገና ለገና ይመጣል ብለሽ አልጋውን ስታነጥፊ ዳልሽም አድርገሽ ወደ በሩ ዞረሽ ነው ስታነጥፊ ነበረው አይደል? የእውነት ግን እኔ እንደዛ አስቤው አልነበረም። ኧረ እና እና እኔን ለመሳብ ነው። መቼም አትይኝም አይደል? ብቻ ልክ እንዳገኝ እንደማግብ እኔ ሄዶ ተጣበቀብኝ እንዳትይ አልልሽም። አ፣ አደራ እምዬን አደራ፣ ጠብቃት፣ አደራ አምላካት ትግደለኝ ቁም ነገር ሳልሰራ እምዬን አደራ። ድምፅሽ በጣም ያምራል። ይልቅ ወደ ጉዳዩ እስኪ ወደ ጉዳዩ ግቢ፣ ማለቴ ነው። ከዛ ከዚህ በኋላ አንቺን ካየው ጀምሮ ምግብ አልበላልኝ አልጠጣልኝ ብሎ አለሽ አይደል ሸንቁጤ እንደዛ ብሎሽ ነበር እንዴ እረ እሱ እኔን ካገኘ በኋላ እኔ የከፈተለት ለነገሩ እኔ እንዲርበኝ እንጂ እሱ እንዲራብብኝ አልፈልግም ያኔ ምንም ነገር ሳይ ላይ ነበር እዛው መኝታ ቤት ትቶኝ የሄደው ጋሼ ደግሞ አዝረክርኮ የመሄድ ልምድ አላቸው ምንድን ያዝረከረከው ልባቸውን ልበልሽ እሺ ከዚያ አንድ ቀን ሳሎን እያስተካከልኩ ነበር። ይህ ማጮ አውሬ ነው ለመስማት እኔ ራሴ መስተካከል ያለብኝ ይመስለኛል። እሺ ምን ነው? እኔ ስታይ መደንገጥሽን አታቆሚ ምዴ ረ እርሱን አይቼ አይደለም የደነገጥኩት። እና አውራ ነው የደነገጥሽው? በንግግሬ ካስከፋሁት በጣም ይቅርታ። ባለፈው ያረግሻት ቀሚስ በጣም ነበር የምታምረው። ለምን እሷን አለበሻትም? ምን ነው ፈራሽ? እነዛ የማር ጭማቂ ጭማቂ በሚለው ከንፈሩ ሲስመኝ። ቆይ አንቺ ከንፈሩ እንደዛ እንደሚል በምን አወቅሽ? ኡፍ ቀምሼው ልበለሽ? ምን አለበት የኔን፣ ይሄ ዱባ ዱባ የመሰለ ወሬ ከምሰሚ ከምታዳምጪ ያንቺን የዶሮ ቅልጥም የመሰለ ወሬውን ቶሎ ቶሎ ብትነግርኝ። በእርግጥ ያኔ አልሳመኝም። አይ እንግዲህ ቀኑ ሙሉ ተዘብዝፍ ያንችን ያዘበውት ወሬ ስሰማ ለዋል እንዴ? አይ ስሙኛል መሰለኝ ከምሮ ናደው እንዴ አንቺ ግን እንዴት ትረሻልሽ? እኔ ግን ፍርቱዬ መቼም ቢሆን ሸሬን ለመጀመሪያ ጊዜ የጎተተውን ሰው እንዲህ በቀላሉ አልረሳውም። ቀኑንም ሰዓቱንም ሰከንዷንም። መቼ ነው የአንቺን የጎተተው? ገና አልተጎተተም ባክሽ። አሁን ግን ወንድምሽ በር ላይ የቆመ ይመስለኛል። እና እድለኛው ወንድሜ ነው በይኛዴ። ሙዴ ገባ ሲሆን አይደል? ብታዩልሽ ሮማንቲክ ሆኜ ተቅለስልሽ ተቅለስልሽ ልክ ሸራዬን እንዲጎትት ጠጋ ስለው፣ ምን አልሽኝ ብሎ መቶ አፌ ስር ጭንቅላቱን አምጥቶ ትክል። ምን ጭንቅላት፣ ጆሮውን ሄዶ ሽጉጥ ያደርግብኛል ከንፈሬ ላይ። ከዛ በቃ እኔም ተናድጄ እጸጥላለሁ። ወይ ጠባለች ግን አንቺ። ባት ነው ላይ በማንስቅ ነበር። ጋሼ ግን መቼም ደርሰ በቀላሉ የሚመለሱ አይመስለኝም። በጣም ከባድ ናቸው። አይ እየዛኔ እንኳን ጉንጭ ነው በስሱ ሳም አድርጎኝ የሄደው። እየዛን ቀን የተሰማኝን ስሜት ብነግርሽ በቃ ውስጤ እንደዛች ቀን በሐሴት ተሞልታ አታውቅም። እርግጠኛ ነኝ። መቼም የዛን ዕለት ቀን ማታ በውስጥ ሱሪ ብቻ ነው አይደል ክፍልሽ የመጣው? እኔ ነኝ ክፍሉ ድረስ የሄድኩት። እሰይ። መቼም ዝም የሚል ሰው እኮ መናገር ከጀመረ አገር ነው የሚቃጠለው። ጭራሽ ራስሽ ቀረብሽለት። ልክ እንዳሁኑ ትዬ ክፍል ሀገር ሂዳ ነበረ፣ እና ቤት ውስጥ ደግሞ እኔ እና እሱ ብቻ ነበር። ያኔ ወደ ማታ አልጋውን ለማንጠፍ ክፍሉ ገብቼ ነበር። መቼም እርግጠኛ ነኝ ካልጠፋ ሰዓት አልጋው አሁን ነው የሚነጥፈው ብሎ እዛው አንችን አነጠፈሽ አይደል እርግጠኛ ነኝ። እውነት ለመናገር ያኔ ስራ በዝቶብኝ አልጋውን ማንጠፍ ስለረሳው ነው እንጂ ያው ችግር የለውም። ዋናው አልጋ ለመነጠፉ ነው። መቼም ከዚህ በኋላ ምን እንደሚፈጠር እያወቅኩኝ ምን ተፈጠረ ብዬ አልጠየቅሽም። ታዲ ለእኔ የመጀመሪያ ወንድ ነበር። ከእሱ በፊት ማንም ወንድ ነክቶኝ አያውቅም። ታዲ እንደማትጎዳኝ ቃል የእውነት ግን ቃል እንትጠብቃለን? ቃል እጠብቃለሁ። ሁሌም ያንቺ ሆኜ ለዘላለም በፍቅር ኑሬ እስከ መጨረሻ ሞት እልሻለሁ። በትለኝም አምናሃለሁ። አይ ድሮ ሶዳል ጋዝ ኪወስዱና አይደል፣ ያሁሉ ግዝታቸው። ፍርትዬ፣ እንደ እውነቱን ንገሪኝ ካልሽ ያንቺንም ወንድምም ቢሆን አላም ነው። ቆይ ከሸንቁጤ ጋር የጀመራችሁት ነገር አለ እንዴ? ብለን ብለን ማለታችን ይቀራል ብለሽ ነው። እኔ እኮ እንደምታይኝ እንዳንቺ ጠንካራ ሴት አይደለሁም። ይኸው አሁን እዚህ አጣብቂኝ ውስጥ ገብቻለሁ። እኔማ ፍርትዬ እንዳው ያቺ የሰው ችርቻሩ የሆነ ነገር ጠምጥማበት፣ ይሄ ምንድነው የሱዳን መተት ምናምን የሚባለውን ጠምጥማበት እንጂ በጤናው በጤናው ታዲዮስ እንደዚህ አይሆንም። አንቺ እናት አለም በጣም የዋናችሁ። ባይወዳት ኑሮ እንዴት ቤቴ ውስጥ ሰተት አድርጓት ይዟት መጣ? ያው እንደም ባልና ሚስት ፍቅራችን ባይሞቅም ያው ባልና ሚስት እንባል ነበር ለስሙ። ግን በምን ምክንያት ነበር ፍቅራቸው የቀዘቀዘው? አላቅ። ምናልባት ደግሞ አስጠልቼው ሊሆን ይችላል። አይ፣ አንቺ አስጠልተሽው ሳይሆን እንደ ሌሎች ችኩል ነኝ ጀብደኛ ነኝ ምናምን እንደሚሉት ወንዶች ወይ ሌላ ሰው መሞከር ፈልጎ ይሁን። ማለት ምን ማለት አለው እንዴ? ያው ደግሞ በሌላዋ ልሞክር ብሎ ና። እኔኮ ፍርትዬ እንደ ወንዶች ግርም የሚሉኝ፣ ሁላችንም አንድ አይነት ነገር ነው ያለን እንደ የመልክና የከለር የሰውነት ምናምን ቅርጽ ካልሆነ በስተቀር ምን የተለየ ነገር ያገኛሉ? አረ በፈጣሪ ጠባለች፣ አጣት ማልኪ ዲ ምን እኮ ነው ፍርትዬ፣ እንዳሁን እስኪ እንደው ዝም ብለሽ ተመልቀች አንቺና ያቺን ሁለመናሽ አርቲፊሻል፣ እስኪ ሳያቸው አስቢያቸው። እውነት ፍርትዬ እውነት ፍርድዬ የእሷ አርቴፊሻሏ ቢሞት እኮ የአንቺ ቀብር ይመጣል። አይ ፍርትዬ እንዲህ እንደደላው ሰው ሁኜ ልሳቅ እንጂ የእውነቴን ነው። አባዬ ይሄን ጉድ ካወቀ በጣም ነው የሚያዝንብኝ። ከእሱ አልፎ ለእናትም ይነግራታል። ከዛ በቃ ከቤተሰቦች ጋር ቆራረጣለሁ። አይዞሽ ፍርትዬ፣ ይሄ እንዳይፈጠር መስሎኝ እኔና ማማ እየለፋን ያለ ነው። ብቻ አንቺ በቀላሉ ተስፋ እንዳትቆርጭ ደግሞ ይልሽ እኛን የምናሸንፈው እሺ? ፈጣኔ አሁን ታዲ ስልችት። ትክክል ነው ያለኝ ገና ከመምጣት ደህና ዋልሽ ሳልልሽ ግን ሳይሽ ደህና መስ ያንቺ ጠባለች እያለች ምን ሰላም አለ ነገር ምን ሰላም አለ እ እሷ እንኳን በቅበኩል ኩያ ነው ያደረገች። ቆይ አንቺ ጠባለች ጋር ምን ወሰደሽ? እኔ መቼ ሄድኩባት? ወደዚህ ነው እንጂ ያመጣኋት። ይኸውልሽ አሁን እኔ ከስራ ድክም ብሎ የመጣሁት እባክሽ ልረፍበት። እኔ ራሴ እዚህ ቤትዬ ድክም ነው ያለኝ ያቺ አይናውጣ ወንድሟ ማምጣቷ ሳያንስ ጭራሽ አባቷን እኩል ልታመጣ ነው። ታውቃለሁ። ታዲያ ምን ችግር አለው? ነው እንደዛ ነው። ታዲያ ለምን ሰለቸሽኝ፣ ከቤቴ ውጭልኝ ለምን አትለኝም? ለነገሩ ቶ ችግር የለውም። እሷ አይደለም አባቷን ምንጅላቷን ብታመጣ ምንም አይመስልህም። ጤሌ ተዘፈዘፍክ እኮ እንዴ! አንድ ነገር በሆኑ እኮ ጦሱም ላንተው ነው እንዴ። እኔ አሁን ስለወደድኩብሽ ነው እንዴ? አንቺ አንድ ነገር የምትሆኚው ምን ሆነሽ? ተው፣ ተው እንጂ ሸንቁዬ፣ ተው እንደው ማን ይሙት፣ ባጃጅ ላይ ሲኖ ተራቆተ ባሰው ትሆናለች። ይልቅ ሻንቁዬ አባት መቼ ነው የሚመጡት? አይታወቅም። እሱ ድንገት ነው ከተፈ የሚለው አማቻል አልተባለም እንዴ? አሁን ደግሞ ደህና ነኝ እያለ ነው። ምን የሱ በሽታ ሄድ መጣ እያለ ነው፣ ልክ እንዳንተና እንደኔ ሄድ መጣ። ወይ ወይ ወይ ወይ! የዛን ዕለት ጭንቀቴንማ ታስታውሹ። ሆዴ ውስጥ እኮ ሰላማዊ ሰልፍ ነበር ሲካሄድ የነበረው። ጦርነታዊ ሰልፍ ነው እንጂ። አቤት አራራት፣ አቤት አራራት። እውነቴን ነው እንደው ሁሴን ቦልት ቀርቶ ሻንቁጤ ቦልት ብያለሁ። አይሸንቁዬ በተለይ ለሊት ስትሯሯጥ ሳይክ ወህ አቤት እንደው ቀድመ ገባህብኝ እንጂ ቤቴ ብታው ማይ ሸንቁዬ። እኔ ምለው ይቺ ቢሬ የምትባለች ምንም ልትገባኝ አልቻለችም። እሷ ለሁሉም ፊክስ ናባክ። ይልቅ ሸንቁዬ፣ ለሁሉም ዝም ብለህ አማርኛህን ብታጠና አይሻልም? ሩም አደረጋችሁት ለዚህ ከሆኑ ቤቱ ይከበር ምልሽ ጭራሽ ብላችሁ ብላችሁ ቤቱ መዳሪያ ያረጋችሁት አ አረኔ መዳሪያ አደለም አደረ ብቻ ነው አብሽን ዚጋ እንጂ ለምንድ ነው ቆይ ከቤድ ጋር ለምትገቢው እንዲ ደሞ መሽ ተሳፈጥኩ ይኸው አሁን ማማ ስለሌሉ እኔ ነኝ የዚህ ቤት አስተዳዳሪ ብላ ቀኑ ሙሉ ስራ ስታስፈታኝ ማለት ነው እኔ ምንም ስራ አላሰራዋቸው ለምን ተዋሻለሽ? አንዱ ስራ አይደል እንደ ሁለት ጊዜ ስታሰራት ይከረምሽው። የራሳችሁ ጉዳይ፣ ዘመድ እንደሆነ አውቃለሁ። የምታሳየው ድርጊት ግን ልክ እንደሚስት ነው ማለት ፈልገህ ከሆነ ብሪቱ፣ ዘመድ ነች። ሸንቁ፣ ዘመድ ነች። እሱን ስራ ስለቸኮልኩ መሄድ አለብኝ። ከአንቺ ጋር በኋላ እናወራለን፣ እሺ? ደናውን ሸንቁጤ፣ ግን ሌላ ጊዜ የመጣ እንደዚህ እንዳትከመርብኝ? ንውን ግን ጥቡዬ፣ እስከ መቼ ነው ከላይ ከላይ እያዮሽ የምዘልቀው? እስክትቀምስ ነዋ። ሸንቁ ደግሞ ምን ያህል ክመስሎ ነው? የብሪቱን ጆሮ ጠገብ ስድብ እስክትቀምስ ማለቴ እኮ ነው። እኔ የምልሽ ጥቡዬ፣ ዛሬ ለምን ወጣ ብለን ዘና ለምን አንለም? ይህ ሸንቁዬ፣ አንተ ወጣም የምታደርገው ነገር ካለ ምን ችግር አለው? ሮማንቲክ ደስ ይለኝ ነበረ። ካልሆነም ደግሞ ያው ሮማንቲክ እራት። አደራ ሸንቁዬ፣ ቁርስ ግን ቤት ነዋ። በዚህ ሰዓት የሆነ ነገር ግዛልኝ ከምትይ ከሳልኝ ብትይ ይቀለኛል። ምነው ልትገዛልኝ። እንግዲህማ የሚያሯሯጠን ከተገኘ እንሯረጣለን። እሺ ሸንቁዬ፣ ግን ለምን አትከሳልኝም? በእርግጥ ሸንቁ፣ ይሄ ቦርጭ እንኳን በጅምም በጅብም የሚጠፋ አይመስለኝም። ግን እንዳይሰማ ግን ሸንቁዬ ለኑሮ ከምትሮጠው ላይ ትንሽ ቀነስ አድርገ ቦርጭ ለማጥፊያ ትንሽ ብትሮጥ ደስ ይለኛል። ወይ ሸንቁዬ የባለፈው መድኃኒትን ሞክረው። ወይ ወይ ወይ እሱስ ይቅርብኝ። ደግሞ ጥርስሽማ የእርጎ ፍርፋሪ አይደለ እንደሚመስለው። ለነገሩማ እርጓን አልወድን ብለሽ ነበረ አይገርምም ሸንቁዬ፣ አሁን ከተናገርከው ንግግር ተነስቼ እርጎ በጣም ወደድኩ። ወይ ግዴታ የራት ልብስ መልበስ አለብኝ እንዴ? ወይ ፍርቱን አልጠይቃት አብረን ሄደን፣ እኔም የራቱን ብር ጠይቃት እንዴ? እንጠይቃት፣ ሸንቁዬ ደሞዝ እኮ ከተቀበልኩ ገናው ለቀኝ ነው። አንተ ብቻ ሆደ ሰፊ ሆነናልኝ እንጂ እኔ በደንብ ጋብዝሃለሁ። ምን ችግር አለው እ አንቺ ደሞ እኮ እንዴ በጣም ለምንድን ዝናለው አደራንሸንቁዛምግብዴለደን እንደዚህ እንዳሸነቋቁረኝ አንቺ ሱ ወርዴ ቆይ እንዴት ዛሬ ፈለግሽኝ እ ወይስ አንቺም እንደ እኔ በየሰከንቱ ታስቢ ቆይ አንተ ስንቴ ነው የምነግርህ አግብቻለሁ አልኩህ እኮ ጨክነሽ አደረግሽው መጀመሪያ ምን ነበረን አይ ነው አንድ ሰሞን የሆነ ነገር ነበረን በርግጥ ግን ደግሞ አሁን ላይ ምንም አይደለንም። ይኸውልህ እኔ አሁን የምፈልግ ለጥብቁ ጉዳይ ነው። ምን መሰለ ወንድሜ፣ ይሁን ወንድሜ ማለት የውሸት ወንድሜ ይሁንና ባለቤት ግባ። አልገባኝም። ቆይ ምን ሆነ ያልገባ? ይኸውልህ ከዚህ በኋላ ስምህ ዳንኤል ገንዘቡ ነው ማለት ነው። ዳንኤል መዝገቡ ግን እኮ የአባት ስም መቀየር ትንሽ አይከብድም? እንግዲህ ብሩም በአካውንቱ አስገባላለሁ። ስለዚህ ስራውን መጀመር እንችላለን ማለት ነው። እስኪ በደንብ አስረድሽ እኮ። ምኑን ነው የማስረዳ? ወንድም የሆነ ባለቤት ቤት ትገባለህ በቃ። ምንድን ነው የምታካብደው? እንደ አገኘሁሽ እሱ እንኳን ሲያምር ይቀራል። እሺ እኮ ልክ ይሄ ድራማ ላይ እንዳለው ነገር ወንድም ሾኜ ቤታችሁ ገብቼ ከዛ ካንቺ ጋር እ እ ወይኔ ጉድሽ ቤሪ ሲመስለኝ የተሳሳተ ሰው ነው የመረጥኩት። ይቅርታ ብሬ መልሰ ትራንስፈርት አደረግልኝ። እሺ በቃ ወደ ስራ መግባት እንችላለን። ገንዘቡ ግን ትንሽ አላነሳ ብቻ አንተ ስራውን በብቃት ስራ ልኝ እንጂ የገንዘቡን ማታስብ። በነገራችን ላይ ስራውን እንደምታስቡ ቀላል ላይሆን ይችላል። ይኸውልህ፣ ባሌ ሌላ ሚስት አለው። በህቴ ላይ ሌላ ሚስት ተላለቅናታ አሁን በደንብ የተግባባን ይመስለኛል። በነገር ላይ ቴምፖውን ትንሽ ቀነስ አድርገው። ስለዚህ አሁን ስራችንን መጀመር እንችላለን ማለት ነው። እኔ ስለመጣው ኪችን ውስጥ ተፍ ተፍ እያሉ ይሆናል ምግብ ቢሰሩ አግዣቸው። በኛ ለማንኛውም አደራሽ ያበደ ነው በናት። ምንድን ነው የሚመስለው? ቲ ወይ ወካይ እንዴት አግኝተሽ ነው? ሞላ ጫሌባ የታባቱ ሰርታ በላም ነበር ሌባት ያዘልሻ? ወንድሜ ወንድሜ ወንድሜ። ወንድም እንዳለሽ ለምን አልነገርሽኝም? ወንድም እንዳለሽ አላውቅም ነበርኩ። ወይኔ ቤሬ፣ ጉዶኝ እልሻለሁ። እስኪ ወይኔ አባቴ፣ መቻ እኮ ምንድን ነው ያደረግሽኝ አንቺ ዳግም?